እነዚህ ሰዎች ዋና ጠፉበት ምክንያት ምንድን ነው ብላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? ያ ሁሉም እየሆኑ በዛ ሁሉም ውጣ ውረድ ማ አወጣ ውረድ ውጣ ውረድ አዎ፣ ይህ የት ደረሱ ብላችሁ እንደኔ የምትደውሉ የምትጠይቋላችሁ፣ ወይ የደወላችሁ ሳላችሁ፣ ወይ ምን ላይ ናቸው የምትሉ ልንገራችሁ ማለት ነው። ያው እንደምታውቁት እኔ ሌላ ጊዜ ሲዘገዩ ስልካቸውም ላይ እደውላለሁ ወይ ስልካቸው ካልሰራ ደግሞ ሌላ እነሱ ነው የሚቀርብ፣ ቢሮቸውን ቢሆን ከተነሳ ላይ ይደውላል። እንደዚህ ሲጠፉ እኔ ያስጨንቀኛል። እነሱ ብቻ ሳይሆን ሁሌም የሚመጣ ሰው ከጠፋ ደግሞ እኔ ይጨነቃለሁ። ምን ያስጨነቀች ነው የምትሉኝ? እኔ እንጃ፣ እንደሚያስጨንቀኝ እኔ ራሱ አላቀው ድንገዳችሁና። ስለዚህ እንደዚህ ሲጠፉብኝ ደወል አደርጋለሁኝ፣ አደርጉና የት ናችሁ በይ በቃ በያነሱ ራሱ ሌላ ሰው ጋር ነው የምደውለው። ስለዚህ ያሉበት ሁኔታ እየሰማው ያለው ነገር እነግራችኋለሁ። ሁሌም እንደተለመደው ታውቃላችሁ እና አሁንስ ምን ይዘሽ መጣሽ? የምትሉ ማጠፉ እኔማ ምን ይዤ እመጣለሁ። እኔ ዛሬ እስቲ እናንተ ልጠይቅ ብዬ ነው መጣሁ። አው የደረሱ ምን ላይ ናቸው? ብዙ አንዳንድ ያልተጣሩ ነገሮች አሉ። እሱን አጣርቼ እነግራችኋለሁ። ግን እናንተ ደግሞ የተሻለ ከሌላ ጊዜ ከኔው የተሻለ መረጃ ካላችሁ እስቲ ኮመንት ላይ አስቀምጡልኝ ካልሆነ ደግሞ አፍላል ገና አብረን የምንወጣ ይሆናል ማለት ነው። ሰላም አለይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥ ላይ ውድ የተከበራችሁ ቻናል ቤተሰቦች ሌዳችሁ ደህና ናችሁ ወይ እያላችሁ በሰላማችሁ ይብዛ። እንኳን አደረሳችሁ እንኳን አደረሰን። ያው በስደት ቢሆን እንኳን አደረሳችሁ እንኳን አብረን አደረሰን። ነገ ኢድ ነው፣ ያው አረፋ ኢድ ነው። እንኳን አደረሰን። እንግደ ለአሁን ልላይ ማለት ነው። ሰው ብዙ ሰው እንግዲህ አላህ የቀናው ሰው ነው የዚህ የሚያደርሰው እና የዚህ ሰዓት ያው የሚደርሱ ብዙ ያልደረሱ ሰዎች አሉ። የዚህ ሰዓት ለመድረስ እኛ እናቅዳለን እናስባለን፣ ግን አላህ ያለው ይሆናል። ይህን ቀን የሚጠብቁ አለ። አላህ የወደደውን ያደርሰዋል። እና እንኳን አደረሳችሁ እንኳን አደረሰን ያው ከቤተሰው ከዘመድ አዝማድ ቢሆን የበለጠ ደስ ሲል ነበረ፣ ግን ይሁን ችግሬ ለም ዋና ጤና ነው። እና ጤና ካለ ሁሌም ያው ኢድ ነው ማለት ነው። ስለዚህ በያላችሁበት ሰላማችሁ የብዛ ኢጃዛም የምትወጡ ነው። ኤድም ያላችሁ እንኳን አደረሳችሁ መልካም ኢጃዛ። ፏፈሽ ብላችሁ ወደ ስራችሁ ተመለሱ። አንቺስ ማለታችሁ አይቀርም ያው በዚህ አጋጣሚ እንኳን አደረሳችሁ ልበላችሁ ብዬ ነው እኔ። ያው ሁሌም ከመዳሜ ጋ ነው ማሳልፈው ምድር ምንትላላችሁ ከመዳሜ ጋ ፏፏ እያልኩኝ አሳልፋለሁ ማለት ነው ሶ እናንተ መልካም እረፍት መልካም ጃዛቀሪ ውላችሁ። በተረፈ እንግዲህ አሁን በሚቀጥለው ደግሞ በሀገራችን የምናከብር ያደርጋል። እንደው ርዝቃችንም ሀገራችን ይክፈትልን። ያው ርዝቅ ነገራችን ላይ አላ የት እንዳለ አላህ እንጂኛ አናቅም። እንግዲህ የላህ በሰላም ያስወጣን አላ በሰላም አስገብቶን ርስቃችን ሀገራችን ያርገልን ቤተሰቦቻችንን ከዘመድ አዝማድ የምናሳልፍ ያድርገን በጤና ያደርሰኑ ነው ዋናው እድሜና ጤና ይስጠን ነው ያው እንደስላችሁ ብዙ ይህን ቀን የሚጠብቁ ሰዎች ያልደረሱ ስላሉ ማለት ነው እኛ አልሐምዱሊላህ የዚህ ቀን ደርሰናል አላህን መመስገን አለብን ማለት ነው እና አልሐምዱሊላህ ሁላችሁን እንኳን ያደረሳችሁ እንኳን አደረሰን ማለት ወዳለሁኝ በተረፈ የትም ሆኖ የትም የትም ሆኖ የትም በቃ በድዋን ረንሳሳ በያላችሁበት ማለት ነው። ሌላ ወደ ገደዝ ወደ እዚህ ስገባ እንግዲህ ያውነ ሀረጎች ጠፍቷል። እስቲ እናንተ ትክክለኛ እንዴ ነው የምጠይቁ ካላችሁ ደግሞ ትክክለኛ መረጃ ካገኛችሁ ንገሩኝ። ካልሆነ ደግሞ ያው እንደፈረደብኝ ቢሮቸው ድረስ ይሄዳለሁኝ። ትለዳችሁ አሁ መሄድን አይቀርም ይሄዳለሁ። ሲጠፉ ካልመጡ ዛሬ ካልመጡ ያላቦቃችኋለሁና ነገ ይሄዳለሁ። ነገ ያው ነገ የሆነ ሰዓት ሄጄ አንኳኳለሁ። ምንም እንትን ቢል ቢዘጋ አንኳኳለሁኝ። ስለዚህ ያለው ነገር አሳውቃችኋለሁ። እናንተም እስካላችሁ መረጃ ኑ ኮመንት ላይ አስቀምጡለኝ። ያው በተረፈ ሰሞኑ ትንሽ የሆነ ቅንቅንጥ ነገር ወጥቶ ነበረ። ሀረጎች እንግዲህ ተስተካክሎ ይመጣሉ ብዬ አስባለሁኝ። በጣም እንትን ዋና እንትኑ ላይ ነው ደረሱትና ወዴት ወዴት እንዴት እንደሚሆን ባይታወቅም ኤፍራታም ወዴት እንደምትሄድ በናቅም፣ እናታም ምን እንደሚደርስበት በናቅም፣ ያሉበት ስቴፕ በጣም አጓጉ እንዲሁም ደግሞ አስጨናቂ ነው ማለት ነው። የአፌትና መፌት፣ የአቤል እንዲሁም መጨረሻቸው የአቤልስ እዛ ቤት የገባው ኤፍራታ ለማጥቃት ለምንድን ነው? እርኪድ ይሆናል ሌላ ምንም አይደለም እና እሷን ለማድቃትም ይሆናል። ግን ወዴት ነው ያው አሁን በጣም የሆነ ውስብስቡ ሰዓት ደርሷል። ልቃል ለማለቅም እየሞከረ በዛውም ደግሞ መካከለኛው ወዴት ወዴት እንደሚከፈል በእዛ ነው የሚያጓጓ ማለት ነው። እዚ ጋር በዚህ ዛመን በአሁኑ ሰዓት ደስተኛ ሆኖ የምትኖረው ያው ቤዛ ብቻ ነች ከአዲስ ፍቅረኛው ማለት ነው። ሌላ ሁሉም ተጨናንቋል። ማነች ሉሊትም እንደምታይዋት መደንበር መደነራበር የወሰዳችሁ ስራ አለ ያው ጥፍሯን ሞልቋል። በጣም በጭንቀት ነው ያለችው። ቤዛም ትንሽ እንትና ጽዮንም ትንሽ ትሻላለች ከሰሞኑ ከቤኒ ስለታረቁ። ሌላ እሷም አንዷ ውስብስብ ነበረች ማለት ነው። በጣም ከሁሉም ውስብስብ የምትሆን ግን የወንድሟ ነገር እጅግ በጣም ያሳስባታል። ግን ከነዚህ ሁሉም ቤዛ ነች። ያው ቤዛም የእነሱ ታስባለች፣ ግን ይህን ያክል አይደለም። ከመጀመሪያ ትሻላለች። እንደው የሷን እንትን የቀየረ የኛም ልብ ይቀይር ይላሉ ብዙዎቹ፣ ና እኔም ልበል እንዲህ። ያው መጀመሪያ ስለእነሱ ደንታ ምንም ምንም አልነበራትም። አሁን የሆነ እንትኗ ተቀይሮ በአሁኑ ሰዓት ብታስበውን፣ ግን ያን ያህል ባይሆንም፣ ከመጀመሪያ ትሻላለች። ደስተኛ ሆና የምትኖረው በዚህ ሰዓት እሷ ብቻ ነች። ሌላ ሁሉም የሆነ እንትን ላይ የወጣ ነው። ያው እንደምታዩት ነው ነው። ቢኒም ትንሽ እንትን ይላል። ሌላ ናታ፣ እኔ ናታ ነው የሚያሳዝነኝ። እንደው ከሁለቱም ሳይሆን እንዳያጠፉት እነዛና ያፌ ሰዎች በመሀል ሲመላለስ ብቻ፣ ያው ሲመላለስ በጣም ተጠንቅቆ ነው። በዚህ ሲጠብቁት በዛ ነው የሚወጣው። ግን መጨረሻ የሆነ እንትን እንዳያደርሱበት ትፈራለሁኝ። ሌላ ያው ኤፍራታ በእርግጠኝነት ናታን ሰላም ከሆነ ወደ ናታ ነው ያው ልጁም የናታ ነው የሚሆነው። ያው ዳጊም የህቱ ነገር እጅግ በጣም ያሳስበዋል። ገኒም ደግሞ የልጇ ነገር እጅግ በጣም ያሳስባታል። ቢኒም ደግሞ ያው ሁሉም ነገር ያሳስበዋል። ግን ከሁሉም ደግሞ እነዚህ ሰዎች የህግ እንዴት እንደማቅረብ እና ከእነዚህ ሰዎች መቼ እንደሚገላገሉ ይሄ ነገር ደግሞ እጅግ በጣም ያሳዝነዋል። የአፌትና አቤልን የህግ የሚቀርቡበት ይህ ወንጀላቸውና እንትናቸው ሊጋለጥ ይፈልጋል። ይሄ ደግሞ በጣም ያስጨንቀዋል። ከሁሉም በላይ ማለት ነው፣ ከሁሉም በላይ ስለዚሁን ራሱ የነክል እንትን አይለም አሁን እንጂ መጀመሪያ ከተጣሉት አካባቢ ከልቡ ወጣ ነበረ። ግን ይሄ ሁሉም የእሱ ሀሳብ ምንድን ነው እነዚህ ሰዎች የፍርድ መቅረብና መቼ እንደሚገለጹ ይሄ ነበር። በተረፈ እስኪ ሁላችሁም እንግዲህ እንዳሰባችሁት ይሁንና፣ ሰላሙን ሰላም እናያለን ብናል እናያለን። እናንተ ጋር እንጠብቃለን። ዛሬ ኑ ካልመጣችሁ ጥሩ አይደለም። ካልመጣችሁ ነገ ይመጣለሁ፣ እመኑኝ። ሰላማችሁ ይብዛ። ላይክ አድርጉት። ባይ